ሀኒዬ፣ ወይዘሮ ሚላትን እባክሽ አባቴ ሊሞትብኝ ነው አደኝልኝ ስትል ወይዘሮ ሚላት እግሯ ላይ ወድቃ ለመነቻል ወይዘሮ ሜላትም እኔ አልችልም እስካሁን ከፍ ያለው ከእንግዲህ ወዳ እኔ ብር ሞልቶ ተርፎኝ አይደለም ለአንቺ የምሰጥሽ ሁሉንም እሽሽ ስትኝ እኔን እንደምን አይተሽ ነው ብላ ክፍትር አድርጋ ትጥላለች ሀና በአባቷ ጉዳይ በጣም እተጨንቃለች አሲርም በጣም እተጨንቆ ወደ ዶክተሩ ጋር ሄዶ እግሩ ላይ ተንበርክኮ እባክህ ፋዘር እንዲታከሙ አድርግልኝ አክምልኝ ብሎ ለዶክተር ይነግሯል ምን እየሆንክ ነው ተነሳ ይህ የግል ሆስ ሆስፒታል ነው ከፍላችሁ ማሳከም ትችላላችሁ። አቅማችሁ ካልቻለ ደግሞ ይዛችሁ መውጣት ነው ብሎ ለአሲር ይነግሯል። አሲር በጣም ያዝና። ሀኒዬ ወደ ወይዘሮ ሚላት ጋር ለመሄድ ወስና አሲርን አንተ አባዬን ጠብቅልኝ፣ አባዬ እኔንም አንተንም ጥሎን አይሄድም። ገና ያልጨረስነው ነው ያላወራናቸው ታሪኮች አሉ ስትል ለአሲር ነግረዋለን። ከምቹም ይህን ያህል ገንዘብ ከየት አንጥተን ነው ፈያው ሊታከሙ የሚችሉት? ያንን የቁም ሬሳ አገኝቼ የማደርገውን አድርጋለሁ ብሎ እዛተበት፣ ሰላምዬ አንቺ አባትሽ በጣም እድለኛ ነች። ጥሩ አባት ነው። የምታፍርባቸው አባት አይደለም እያሉሽ፣ እኔ ነኝ የማፍርባት እናት ያለችኝ ስትል ለአሀንዬ ነግራት አለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የሴትዳና ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማቸው ብዝት ተረፍረፍ ይባል። ኖላዊ ድራማ ክፍል 51 ወይዘሮ ሜላት ትልቅ ስህተት ሰራች። እዛ ቤት በመጣችው በውጤቱ በተጨበረበረው በእሷ እርግጠኛ ሆና ከሀሴት ጎን ሆና የችን ልጇን ሀናን እሷን ባለማመኗ ና ሌላ ሆስፒታል ተመልሶ ቸክ ይደረግ እንኳን ብላ ያላሰበችው አባቴ ሊሞቱብኝ ነው፣ ሕክምናው ለምን ተቋረጠብኝ? እባክሽ አባቴ እንዲታከሙልኝ አድርጊ ስትላትም እኔ ብር ሞቱ ተርፎኝ አይደለም ያንችን አባት ለማሳከም ያደረግኩት ሁለት መቶ ሺህ ብር ስቴኝ ነው ስትላትም ሁለት ሁለት ሺ ለእርሱ ቀላል ነው ለእኔ ግን ብዙ ነው ብላ ነገረቻት። ይሄ ገንዘብ እኔ ሞልቶ ተርፎኝ አይደለም ለአንቺ ያደረኩት አሁን ቤቴን ለቀሽ ውጭልኝ ብላ እግሯ ላይ ወድቃን ብትለምናትም ገፍትራ ጥላታለች። ሀሴትም በር ላይ ቆማ እያዳመጠች ነበረ። እንደዛ ስታደርጋት በጣም ስቃባታለች። አሴር በጣም ተናዷል። ሀንጌ ወደ ወይዘሮ ሜላት ጋር በመሄዷና እሷ ጋር ዝቅ ብላ ገንዘብ እንድትለምን አልፈለገም። እኔ ታሰርኩኝ እንጂ አድናቸው ነበር አለ። ምክንያቱም ሰርቆ ቢያመጣ እውነቱን ኖላዊ ያወቁ ለታ በአሴ ላይ በጣም እንደሚያዝኑበት አውቋል ሀንዬ እኔኮ እሰው ፊት ዝቅ ብለሽ ሄደሽ ገንዘብ ገዘብ እንድታመጭ ስለማልፈልግ ነው ብሎ ለሀንዬ ነግራታል ከአባዬ የሚበልጥብኝ ምንም ነገር ስለሌለ ምንም ምታርገኝ እሷ ጋር ሄጄ ህክምናውን እንድታስጨርስልኝ አደርጋለሁ ስትል ለሱ ነግሯለች አንተ አባዬን ጠብቅልኝ እኔ ልሄድ ብላ ወደ እሷ ጋር ስትሄድ የሰጠቻት ምላሽ የማይጠበቅ ነበረ ኪችን ምግብ መስራት ፈልጋል ሀሴት ተምሷ ጋር ገብታ ምን ልሰሪ ነው ማየ ምስትላት ምግብ ሰራ ነው ሀና ከእንግዲህ በኋላ እዚህ ቤት አትመጣ፣ ምስትላት እኔ ምግቡን እሰራዋለሁ ማየ አንቺ አረፍ በይ ብላት ነበር። እያወራቻትም ስሟ እንዲቀየርላትና ሀሴት መስፍን እንዲሆንላት ትፈልጋ ነበረ። ወይዘሮ ሜላትም እኔ ደስተኛ ነኝ የፈለግሽውን ነገር እፈጽምልሻለሁ፣ እኔ ለልጆቼ የማልሆነው ነገር የለም ምስትል ለሷ ነግራታለች። ተምቹም ወደ ኖላዊ ጋር ሄዱ።

እንዴት ሆነው ነው ፈያው እንዴት ናቸው፣ እነኝህን የመሰሉ አባት ቆላልፈው እንዴት ያስቀምጧቸዋል ብሎ ተምቾ ለአሴር ይነግሯል። አሴር ሀንቾ ወደ ወይዘሮ ሜላት ጋር እንደሄደችና እንዲሁም ደግሞ እኔም ወደ ምህድበት አንተ ፋዘርን ጠብቅ ብሎት ለተምቾ ይነግሯል። ተምቾ ፋያው አትናገሩም ወይ ሙድ እያዙብኝ ነው ወይ እያለ እየቀለደባቸው ነበር። አሴር ደግሞ ለእሳቸው መጠቀሚያ ገንዘብ መፈለግ አለብን ብሎ ተምቹ ሲነግረው፣ ተምቹ እኔ ኬት አመጣዋለሁ ደግሞ ይህን ያህል ገንዘብ ኬት እናመጣዋለን እያለ ለአሴር መልሶለታል። አሴር ቀጥታ ወደ ዶክተሩ ጋር ሄዶ ዶክተሩን እያናገረው ነገር ምንድን ነው ፋዘረን አክመህል ከዚህ ሆስፒታል ይውጡልኝ ብሎ ለዶክተሩ ሲነግረው ዶክተሩ ተነሳ፣ እባክህ አቅማችሁ ከቻለ አሳክሙ፣ አቅማችሁ ካልቻለ ይዛችሁ ውጡ፣ ይህ የግል ሆስፒታል ነው ብሎ ለአሴር ነግሮታል። ዶክተሩና ወይዘሮ ሜላትም በስልክ ተነጋግረው ነበር። ይሄ ነገር ውሸትም ሊሆን ይ ይችላል ሲላት ዶክተሩ። ወይዘሮ ሚላት ግን እርግጠኛ እንደሆነች ነው ለዶክተሩ እየነገረችው ያንን። እሱ ደግሞ በሀሳብ ጭልጥ ብሎ ያንን ወደ አራት መቶ ሺህ ብር ጭማሪ እንደተደረገበት ማን እንዳስፈራራው፣ በህይወቱም እንደሚመጡበት አስታወሰ። ሌላ ታካሚ ያጠገቡ ነበር እና ያንን ሳያክመው በሀሳብ ጭልጥ ብሎ ወይዘሮ ሚላትን ካናገረ በኋላ ይህንን ገንዘብ ወደ ስምንት መቶ ሺህ ብር ቀይረው እያለ በለዚያ በህይወትህ እጨርስሃለው፣ ገልሃለሁ፣ በህይወት መጠባለሁ እያለ ዶክተሩን ያስፈራረበትን ጊዜ እያሰበ ነበርና እንደገና ዞር ብሎ ያንን ልጅ አይቶታል ማለት ነው። ወይዘሮ ሜላት ለባዮች ለጓደኛ ስልክ ደውላላት፣ ሀና መታ ገንዘብ ብላ አለችኝ ዳግመኛ የአባቷን ህክምና እንድጨርስላት አሁንማ አሰናበቱ እስከ መጨረሻው ብላ ለወይዘሮ ባዩሽ አናግራታ ላይ ሰላምዬም እንደዚህ ስታወራ ወደ እዛ ገብታ ነበር። ና አንቺ አሁን እናቴ ነሽ ወይ? ጥሩ ነስልሽ መጥፎ ትሆን ያለሽ፣ መጥፎ ነስልሽ ጥሩ ትሆን ያለሽ፣ ግራ እያጋባሽ ነው። አንቺ ከማንኞቹ ነሽ መሰተል ወይዘሮ ሜላትን ጠይቃታ ላይ ባህንዬ ላይ የሰራቸውን ግፍና የአባቷን ህክምና ለምን እንዳቋረጠችባትም ለእሷ ስትነግራት ወይዘሮ ሜላት በጣም ትናደዳ ላይ ሀንዬም ለምንድ ነው የአቶ ኖላውን ህክምና ያቋረጥሽባቸው? አንቺ ሰው ነሽ ወይ? ምን አይነት ጨካ ይነሽ እያለች ስትናገር፣ ሀሴት ወደ እሷ ጋር ገብታ ለምንድን ነው በዚ መልክ እናቴን የምትናገሪያትን? ምስትል ለሰላም መልሳላታለች። ሰላምን ወይዘሮ ሚላት በጥፊ አጩላታለች ማለት ነው። እሷም ቀጥታ ወደ ሀንዬ ጋር ሄዳለች። ሰላምዬ ሀና ሀኒዬ ጋር ሄዳለሁ ለእሳቸው ለሳችሁ የሚያስፈልገውን ነገር ለመጠየቅ ይዛ እንደኔ የምታፍሪበት ወላጅ አይደለም አንቺ የምትኮሪበት ወላጅ ነው ያለሽ ሀኒዬ አይዞሽ በእናቴ አዘኝባታለሁ በብላ ለሃና ስትነግራት እሷ እኮ ትክክልናትም ምንም ጥፋት የለባትም ወይዘሮ ሜላት ስትል ነግራታለች ማለት ነው አሁንም እንደዚያ በድለሽ ደግሞ ስለ እናቴ መልካምና ጥሩነት ነው አሁንም የምታወሪው ስትል ለሀኒዬ ነግራታለች ማለት ነው ምን አሴም አመተናዶ መተናዶ ሀሴትን ስለሀና ነበር መታ ነበረ። እናቴ አመነጫጭ ሰደደቻት። እኔ ገንዘብ ቢኖረኝን የራሱ አሳክምላት ነበር ረዳት ነበረ። የአባቷ ሕክምና ስለተቋረጠባት እማዬ እንድታስጨረስላት ነግራት ነበር። እማዬ ደግሞ እንቢያለቻት ስትል ለምናሴ ስት መናሴ በጣም ይናደድ ና። እውነት እማዬ ባህና ላይ እንደዚህ አይነት ግፍ ፈጸመችባት? እንዴት ምን ሰው ሰውናት? አሁን እናቴ ናቶ ብሎ በጣም እሷም ሀሴት በጣም ትስቃለች እንደዛ ብላ ለእሱ ስለነገረችው እክላሱ ገብቶ ነበረ እክላሱ ገብቶ ምን ሆነህ ነው መብላ እናቱ ወይዘሮ ሚላት ስትጠይቀው ምንም አልሆንኩም ብሎ ኮስተር ብሎ ለእናቱ ይመልስላታል አሟ ከሆነ ወደ ሆስፒታል ልውሰድህ ምን ሆነህ ነው ስትለው ታመው ያለ እንሰው ማሳከም ያልቻልሽ እኔን ታሳክሚኛለሽ ብዬ ምን ተስፋ አለኝ ብሎ ለሷ ይላታል እርግጠኛ ነኝ ሀናን አግኝተሀት ነው ስለ እሷ ነው እያወራኸኝ ያለሁ። አሁንም ከሄደች በኋላ ህይወቴን እና ቤቴን እየበጠበጠች ያለችው ልጅ ሀና ናት። ሀና የስራ ሽን ስጥሽ እያለች እየዛተች ነበረ። እሷ በአባቷ ጉዳይ የማንንም እርዳታ የማትፈልግና ነገር አመላላሽ ልጅ አይደለችም ብሎ ወይዘሮ ሚላት ይነግራታል። አንቺ በጣም ጨካኝ ሰው ስለሆንሽ ነው ከአባታችንም ጋር አብራን እን እንድናድግ ያላደረግሽን። ከፈለግሽ ባንክ የምታስቀምጩ ገንዘብ አይደለንም እኛ ብሎ ለእናቱ ሲመልስላት፣ እንዴት ነው በስ መልክ የምትመልስልኝ ብላ ለምናሴ ትቆጣዋለች። እሱም ጥሯት ይሄዳል። ሀሴት ተብዬዋ መጥታ ታዝናናታለች። ሰላምዬ ወደ እሳቸው ጋር ሄዳ ኖላዊን ጠይቃለች። ሀንየንም አይዞሽ ምንጊዜም ከጎንሽ ነኝ፣ እናቴ በጣም ጨካኝ ሰው ናት ስትል ለእሷ ነግራታለች። ተምቾ ደግሞ ወደ እዛ ልጅ ጋር ሄዶ ወይዘሮ ባዩሽ ጋር ከተነጋገረው ልጅ ጋር ሄዶ ገንዘብ እፈልጋለሁ ሁለት መቶ ሺህ ብር አሁኑኑ እንድታመጣልኝ ተቀብለህ ብሎ እሱን፣ አስፈራርቶታል ስለ አንተ ነገር አውርቻቸው በጣም ዝተውብኛል። እንዴት ነው ይህን ያህል ገንዘብ ለአንተ የምቀበልልህ? ብሎ ለተምቹ ይነግራል። ተምቹም በካልሹም እመቶታል፣ በጥፊ ጮሎታል ማለት ነው። ይህን ገንዘብ በእጅ ካላመጣህልኝ እኔ እገልሃለሁ ብሎ አስፈራርቶታል። ያኛው ልጅ ግን የዛኛውን የሰረቀውን ገንዘብ የከፈለው ልጅ የተምቹን በሱ ውስጥ ስላወራው ስልክህን አንጣ ብሎ ወስዶታል ማለት ነው። ተምቹ ስለዛኛው ሊስ ያወራው ምንም የፈራው ነገር የለም። ሁለት መቶ ሺህ ብር እንደምፈልግ ንገረው ብሎ አስጠንቅቆ ነግሮታል ማለት ነው። እንግዲህ ምናሴም እናቱን ተቆጥቷታል። አሲርም ተይዤ ነው እንጂ ሰርቄ ኖላዊን ማሳከም እፈልጋለሁ ሀንቹ ብሎ ለሀንጌ ሲነግራት ሀና እንዲህ አይነት ነገር ፈጽሞ እንዳታስበው መሰጣት ለአሲር ነግረዋለች ማለት ነው። የወይዘሮ ሜላት ጭካኔ በጣም የተለየ ነው። ገንዘቡን ማቋረጧና እንዲሁም ደግሞ እግሯ ላይ ስትወድቅ ያመነጫጭቀቻት በጣም ከሷ የማይጠበቅ ነው። የዛሬው ቪዲዮ ይህንን ይመስላል። ቤተሰብ ቀጠብ ሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩ።